በስመአብ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ግንቦት አስራ ሁለትን ቤተ ክርስቲያናችን ማለትም የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ከሊቀ መላእክት ቅዱስ ሚካኤል ወርሃዊ በዓል በተጨማሪ የቅዱስ ዮሐንስ አፈወርቅንና የእናታችን የቅድስት ክርስቶስ ሠምራ ዓመታዊ በዓል አከብራ ትውላለች። ግንቦት 12 እንደ ቤተ ክርስቲያናችን አስተምሮ ቅዱስ ዮሐንስ አፈወርቅ የሚከበርበት ዕለት ነው። ቅዱስ ዮሐንስ አፈወርቅ ከ344 እስከ 404 ዓመተ ምህረት እንደቆየ መጽሐፍ ይነግረናል። ዮሐንስ ማለት ፍስሐ ወሐሴት ርኅራሄ ማለት ነው። አገሩ አንጾኪያ ነው። የቅዱስ ዮሐንስ አባት አስፋኒዶስ ይባላል ወይም ሶፋኔው ይባላል። እናቱ አትናሲያ ይባላሉ። አቴና ወርዶ ጥበብ ስጋዊ ከተማረ በኋላ ጥበብ መንፈሳዊ ሊማር ቅዱስ ባልሊዮስ ከነበረበት ገዳም ገባ። ወኮነሲሲቱ ሲሲቱ መጠነሲሲ ተወፍ ይላል እፍ ይገብ እስከናሰሩ እስከ መመገብ ድረስ ደርሶ ብዙ ትሩፋት ይሰራ ጀመረ። እርሱ ካለበት ገዳም ሲሲኮስ የሚባል ደግ ባህታዊ ነበር። ሐዋርያው ጴጥሮስና ዮሐንስ ከበዓቱ ገብተው ጴጥሮስ መራህቱ መንግሥተ ሰማያት ዮሐንስ ወንጌል ሲሰጡ ታይቶ እንዲህ ያለ ራእይ አየሁ ብሎ ነገረው። ምን ይሆን ብሎ ይህን ሲያወጣ ሲያወርድ ሁሉ ሌሊቱን ለሰጊድ፣ ለጸሎት ሲተጋ የታዘዘ መልአክ መጥቶ ከፊቱ ቆመ። በዚህ ሰዓት ደንግጦ ወደቀ። መላኩም አንስቶ፣ ጌታ አዞሃልና የአንጾኪያው ሊቀጳጳስ የሚልህን አይሆንም አትበል አለው። እንዳለውም በማግስቱ የአንጾኪያው ሊቀጳጳስ መጥቶ ቅስና ልሹምህ አለው። አይሆንም አለ። ኋላ ግን መላኩ የነገረውን አስቦ ተሹሟል። ከዚህ በኋላ ቁስጥንጥንያ ወርዶ አንድ ቀን ምዕመናን ቅዳሴ በሚያስቀድሱበት ስጋውን ደሙን በሚቀበሉበት ጊዜ ፀሐይ ከአንዲት ሴት ከአንዲት ሴት ላይ ጮራዋን ፈነጠቀችባት በዚህ ሰዓት የኤጲስቆጶሱ ንስጥሮስ ነበር ንስጥሮስም ልጄ የሠራሽው ኃጢአት ምንድን ነው አላት ሴትየዋም ከፍቅረ ቤተ ክርስቲያን የተነሳ የመንጻት ጊዜ ሳይፈጸም መጥቻለሁ እንጂ ሌላ ከሰው የተለየ የሠራሁት ኃጢአትስ የለም አለችው በዚህ ሰዓት ንስጥሮስ በልቡ የጌታን አምላክ ወልድ አምላክነት የእመቤታችን ወላዲት አምላክነት ይነቅፍ ነበርና ድንግል ማርያም አምላክን የወለደች ብትሆንስ ለሴቶች ይህን የደም መፍሰስ ባስቆመችላቸው ነበር ብሎ እርቃኗን አሰቅሎ ክርስቶስን አምላክ ወልደ አምላክ ድንግል ማርያምንም ወላዲት አምላክ የሚል የተረገመ ይሁን እያላችሁ ትፉባት አለ። ሕዝቡም በየተራ እየሄዱ ይተፉባት ጀመር። ከዚህ በኋላ ውሃሎ አሚያ ዮሐንስ ይላል። ዮሐንስ ከዚህ ቁሞ ነበረ። በተራው ቀርቦ እኔ ወልደ እግዚአብሔር እንዲህ ባለ ማህዘን ከእመቤታችን በህቱም ድንግልና እንደተወለደ አምናለሁ ብሎ የሴቲቱ እድፈት የሴቲቱ እድፈት ሳይጸየፈው የእመቤታችንን ንጽህናና ቅድስና እያሰበ አካሏን ቢስም ከአፉ ላይ እንደ ወርቅ ተቀስሞበታል። ከዚህ በኋላ በቤተ መቅደስ የነበረች ስለ ማርያምም ለምዕመናን ትምህርቱ እንደ ማር የጣፈጠ ለካሃዲ ግዝቱ እንደ ጦር የጸና እንደ ሰይፍ የተሳለ በእውነት አፈወርቅ ልሳነወርቅ ብላ በቃል ሰብአዊ መስክራለታለች። ሶበሰአ መሀፈረተ ትክት ቅድመ መዋይለን ሶባዬ የተአምረ ፍቅረ ኪያሬ ወያስተሀፍር ጸላይ ማርያም ስእልኪ ማርያም ስእልኪ ለዮሐንስ ጽጌ ትንሣኤ ወደሰቶ ዋይኮተቶ ቅድመ ገጸ ሁሉ ጉባኤ አፈወርቅ እንዘትል ጊዜ አተክሌ ብሎ ደራሲ እንዳወደሰው ከዚህ በኋላ በፈቃድ እግዚአብሔር በአንጾኪያ ሊቀ ጳጳስነት ተሾመ ተሾመውም ሳለ ብዙ ተግሳጻት ጽፏል ብዙ ድርሳናትንም ደርሷል ንጉሱ አርካዲዎስ ይባላል ወዳጁ ነበር ሊጠይቀው ሄዶ ሳለ መምህር አንተን ሳገኝህ ነገሩ ይጠፋብኛል ነገሩን ሳገኘው አንተን አጣሃለሁ ከልቤ ሲወጣ ሲወርድ የሚኖር ነገር አለ ወንጌላዊው እያይመራ እስከ አመት ወልድ ወልደ ዘበኩራ የበኩር ልጇን እስክት ወልደው አላወቃትም የሚል በማቴዎስ ወንጌል አለ። ከወለደች በኋላ ወንዶች ሴቶችን በሚያውቁበት ግብር አውቋታል ማለት ነውን አለው። በዚህ ሰዓት ቅዱስ ዮሐንስ አፈወርቅም መልሶ ይሄስ አይደለም፣ ጌታን ጸንሳ ሳለች ስጋዊው በብዙ ኅብረ ትንቢት የተነገረለት በብዙ ኅብረ አምሳል የተመሰለለትን ጌታ እንደ ጸነሰች ለማጠየቅ መልኳ እየተለወጠ እየተለዋወጠ ይታየው ነበረ። ከወለደች በኋላ ግን በአንድ ኅብረ መልክ ታይተዋለችና ስለዚህ ነው ብሎ ተረጎመለት። በዚህም ጊዜ ከግድግዳ ላይ የነበረች ስዕለ ማርያም ካለችበት መጥታ ሶስት ጊዜ በራሱ ላይ ዙራ ሰናይ ተናገር ከዮሐንስ አፈወርቅ ዮሐንስ ልሳነ ወርቅ ብላ አወድሳው ተመልሳለች፣ ከቦታዋ ተመልሳለች። ከዚህ በኋላ ንጉሱም ለመታሰቢያ ሁለት ልሳናተ ወርቅ አሰርቶ በእመቤታችን ስዕል ላይ በግራና በቀኝ አድርጎላታል። በዚህም ላይ ንጉሱ አርካዲዎስ ንግስቲቱ አውዶክስያ ልጅ እየወለዱ ይሞትባቸው ነበርና ሴት ልጅ በወለዱ ጊዜ እንዳትሞትብን ብለው ቅዱስ ዮሐንስ አፈወርቅን አጥምቅልን አሉት። ቅዱስ ዮሐንስ አፈወርቅም ሊያጠምቅ ሲሄድ መላከሞትን ከመንገድ አገኘው። ቅዱስ ዮሐንስ አፈወርቅም ወዴት ትሄዳለህ? አለው። መላከ ሞትም የአርካዲዮስን ልጅ ነፍሷን ከስጋዋ ለይታ አምጣ ተብዬ ላመጣ ሄዳለሁ አለው ቅዱስ ዮሐንስ አፈወርቅም ቆየ ይላ ጥምቀት ብሎ ሄደ ካጠመቃት በኋላ ግን ረስቶት በሌላ መንገድ ተመለሰ የካህናት የማድረጋቸውን ደግነት ለማጠየቅ ወዲያ ወዲህ ሳይል አስር ዓመት ቆሞ ቆይቷል ምናፉ ዘወርቅ ሰሚዮ ግዘተ እንበለይር እግላይለ ወንበለይር እርታይተ መላከ ሰማይ ቆመ አስርተ አመተ እንዴል በአስረኛ ዓመቷ ለባል ታጭታ ልጃችንን መርቅልን ብለው ለቅዱስ ዮሐንስ አፈወርቅ ላኩበት። ቅዱስ ዮሐንስ አፈወርቅም ቀድሞ በሄደበት መንገድ ቢሄድ መላከሞትን ቁሞ አገኘው። ምነው ከዚህ ቁመሃል? አለው። መላከሞትም አንተ ቆይ ካልከ ጊዜ ጀምሮ ወዲያ ወዲህ ሳልህ ልቁም ያለሁ አለው። በዚህ ሰዓት ቅዱስ ዮሐንስ አፈወርቅ አጥፍቻለሁ፣ ሂድ የታዘዝከውን ፈጽም አለው። ከዚያ ሲደርስ ሞታ ሲላቀሱ አገኘ። ነገሩን ነግሮ አጽናንቷቸው ተመልሷል። ንግሥቲቱ አውዶክሲያ መፍቀሬ ንዋይ ነበረች። በዓመት ሦስት ጊዜ የምታፈራ ለከተማ ቅርብ የሆነ ርስት ያላት መበለት ነበረች። ነገር ግን ንግሥቲቱ የመበለቲቱን ርስቷ አነጠቀቻት። በዚህ ሰዓት መበለቲቱ መጥታ ለእርሱ ነገረችው። ቅዱስ ዮሐንስ አፈወርቅም መልሽላት ብሎ ለንግሥቲቱ ነገራት። ንግሥቲቱ ግን አልመልስም አለች። በዚህ ሰዓት ቅዱስ ዮሐንስ አፈወርቅ ተናዶ ርስተ ምድር ነጥቀሽ እርስተ ሰማይ ታገኝ መሰለሽ ብሎ ከቅጽረ ቤተ ክርስቲያን እንዳትገባ፣ ሥጋ ወደሙን እንዳትቀበል፣ ከምዕመናን እንዳትገናኝ አወገዛት። ንግሥቲቱም በበኩሏ እሱ በነውር ምክንያት የሻራቸውን ኤጲስቆጶሳት ሰብስባ ታስሮ ይጋዝ ብለው እንዲፈርዱበት አደረገች። ቅዱስ ዮሐንስ አፈወርቅም ታስሮ ወደ ደሴተ አጥራክስያ ተጋዘ። በዚህ ሰዓት የሮሙ ንጉሥ አሪያኖስ ዜና ገድሉን ስነ ጽድቁን እየሰማ ሲያደንቅ ይኖር ነበርና ባትመልሰው ጠቤ ካንተ ነው ብሎ ከአርቃዲዎስ ላከ አርቃዲዎስም መልሱ ብሎ አስመለሰው ያቺ ንግስት ግን ሰይጣን አነሳስቷታልና ሁለተኛ አስራ አጋዘችው ቅዱስ ዮሐንስ አፈወርቅም በዚሁ በዚያው አርፏል እሷም አልተጠቀመችም እሱ ካረፈ በኋላ ጽኑ ደዌ አደረባት ከመቃብሩ እየሄደች በድ እያለው ይቅር በለኝ እያለች ብዙ አነሳስቶ ላስጀመረን አስጀምሮ ላስፈጸመን ለልዑል እግዚአብሔር ክብር ምስጋና ይግባው። ለእመቤታችን ለንጽሕተ ንጹሓን ለቅድስተ ቅዱሳን ወላዲተ አምላክ ምክንያተ ድኅነት ቤዛዊተ ኵሉ ዓለም እመቤታችን ቅድስት ድንግል ማርያም ክብር ምስጋና ይግባት፣ አሜን።